የዛሬው ዕለት ኢየሱስ ክርስቶስ በጌቴሴማኒ የጸለየበት ዕለት በመሆኑ ጸሎተ ሐሙስ ተብሎ እንደሚጠራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታስተምራለች። ኢየሱስ ክርስቶስ የሐዋርያቱን እግር በትህትና ዝቅ ብሎ ያጠበበት ዕለት በመሆኑም ዕለቱ የትህትናና የፍቅር ዕለትም ጭምር ነው ይላሉ፣ ከአሚኮ ጋር ቆይታ ያደረጉት መምህር ለቤዛ ጥላሁን። የዝባለም ጌታነህ ተጨማሪ አዘጋጅታለች። ይች ጽዋ ከኔ ትለፍ ነገር ግን የኔ ሳይሆን ያንተ ፈቃድ ይፈጸም። ከሰሙነ ሕማማት ቀናት መካከል ሐሙስ ዕለት ጸሎተ ሐሙስ እየተባለ ይጠራል። ጸሎተ ሐሙስ ኢየሱስ ክርስቶስ በጌቴ ሴማኔ ጸሎት የጸለየበት ዕለት መሆኑን በባህር ዳር ሀገረ ስብከት የገዳም ዮርዳኖስ መጥመቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊው መምህር ለቤዛ ጥላሁን ከአሚኮ ንጋት ጋር በነበራቸው ቆይታ አንስተዋል። ጸሎተ ሐሙስ ማለት እንግዲህ አባቶቻችን የዕለታት ሁሉ ቅዱስ ዕለተ ሐሙስ ብለው ይናገሩታል። በዚህ ዕለት ብዙ ታሪኮች ብዙ ክንዋኔዎች የሚደረጉበት ነው፣ የተፈጸሙበትም እለት ነው። እለቱ የምስጢር እለት ይባላል። ቅዳሴ የሚቀደስበት ለምእመናን ስጋው ደግሞ የሚሰጥበት እለት ነው። እንዲሁም ደግሞ ትህትና የተገለጸበት፣ ይቅርታ የተገለጸበት፣ ፍቅር የተገለጸበት ቀን ነው እና በዚህ እለት ጸሎተ ሐሙስ ተብሎ የሚተረጎምበት በዋናነት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ እለት ብዙ ጸሎት የጸለየበት እለት ስለሆነ ጸሎት ሙስ የሐሙስ ጸሎት ተብሎ በተለይ በጌቲስ በሚባለው ቦታ የጸለየበት ቀን ስለሆነ ነው። በዚሁ እለት ኢየሱስ ክርስቶስ የደቀ መዛሙርቱ ንግር ዝቅ ብሎ በትህትና ያጠበበት እለት በመሆኑ ትህትና፣ ፍቅርና ይቅርታ የተገለጸበት እለትም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ትህትናን፣ ፍቅርን፣ ይቅርታን ያሳየበት ቀን ነው። ያ ማለት ምንድን ነው? በስሞን ዘለምጽ ቤት ሳለ አምላካችን ኢየሱስ ክርስቶስ ሐዋርያቱን ሰብስቦ ትህትና ለማስተማር ከመካከላቸው ብድግ ብሎ ጨርቁን አደግድጎ ውሃ በኩስኩስት አድርጎ የደቀ መዛሙርቱን እግር ያጠበበት ቀን ነው በዋናነት። እና በዚህ ላይ ምን ተገለጸ ማለት ነው? አንደኛ ትህትና ተገለጸ። ሁለተኛ ይቅርታ ተገለጸ። ሶስተኛ ፍቅር ተገለጸ። ሶስት ነገሮች ናቸው የተገለጹት። የሚወዱንን ሰዎች መውደድ ባልቻልንበት ዘመን ይላሉ መምህሩ። ኢየሱስ ክርስቶስ ግን አሳልፎ የሰጠውን ይሁዳን ይቅር በማለት የፍቅርና የይቅርታ አምላክ መሆኑን አሳይቶናል። እኛም ከእሱ ይቅርታን መማር ይኖርብናልም። ምን ያሉት ይሁዳ ከ12ቱ ሐዋርያት አንዱ ነበረ። ይሁዳ የሚያስይዘው በ30 ብር የሚሸጠው ነው። የይሁዳንም እግር አጥቦታል። ፍጹም ይቅርታ ነው ያደረገለት። በፍቅር ቀረበውና ወዳጄ ይሁዳ አለው። ይህ ፍቅር ነው። ጠላትን መውደድ የመጨረሻ ማለት ነው። እርሱ አድርጎ ያሳየው እኛ የሚወዱዱን ሰዎች መውደድ በማንችልበት ዘመን መውደድ በማንችልበት አቅም ክርስቶስ ግን ለዚህ ሁሉ መከራ አሳልፎ የሚሰጠውን ይሁዳን በፍቅር ቀርቦ ይቅርታ አድርጎ ኃጢአቱን አስተስርዮ የይሁዳን እግር አጠበው። ማንም ሰው ይህን አያደርገውም። ጎኑን በጦር የሚያስወጋውን ደሙን የሚያስፈስሰውን ለሞት አሳልፎ የሚሰጠውን ሰው ጎንበስ ብሎ ተነስቶ ተንበርክኮ እግር የሚያጥብ የለም። ስለዚህ ኢየሱስ ክርስቶስ ግን ይህንን አድርጎ ይህን አሳይቶናል። ስለዚህ ኢየሱስ ክርስቶስ በዛሬው ዕለት የደቀ መዛሙርቱን እግር በማጠቡ መምህረ ትህትና፣ መምህረ ፍቅር፣ መምህረ ይቅርታ፣ የይቅርታ መምህር፣ የፍቅር መምህር፣ የትህትና መምህር ብለን እሱን አርአያ እሱን አብነት ልናደርገው ይገባል ማለት ነው። የዛሬውን የትህትናና የፍቅር እንዲሁም የይቅርታ ዕለት ለማሰብና ለማስተማርም የቤተ ክርስቲያን አባቶች ዝቅ ብለው የምእመናንን እግር የሚያጥቡበት ዕለትም ጭምር ነው።